ማግኘትና ማጣት፣ ደስታና ሐዘን በሰው ልጆች የምድር ቆይታ የሚፈራረቁ የህይወት ሁለት ገጽታዎች ናቸው። አንዳንድ ቀኖች ለአንዳንዶች ከባድ እውነታን ይዘው ብቅ ይላሉ። በአቶ ግሩም አእምሮና በጎረቤቶቻቸው ላይ የተከሰተውም ይኸው ነው። ተወልዶ ባደገበት ከዛም አልፎ ትዳር መስርቶ የአብራኩን ክፋይ ባፈራበት መንደር ህይወት የሰጠችውን መልሳ ነጥቀዋለች። የሚኖሩበት አካባቢ የወንዝ ዳርቻ ከመሆኑ ጋር ተያይዞ የጎርፍ ሰለባ ሆነዋል። በጥልቅ ሐዘን ውስጥ የሚገኘው አቶ ግሩም መስማትና መናገር የተሳነው በመሆኑ በወቅቱ የተፈጠረውን ነገር በእህቷ አንደበት ሰምተናል። ወንድሜ ነው የወንድሜ ነው ምስት ከነ ልጇ ነው ይዞብን ሄደበት። በበር ነው ሰብሮ የመጣውና ያው እንግዲህ ያያችሁት ነው የጉዳቱን መጠን እኛም መናገርም አልቻልንም። እኛን የሚያዘን በር ላይ በቃ የተፈጠረው ነገር ይሄ ነው። ወይዘሮ አረጋሽ ተሾመ ቤተሰብ መስርተው ልጆቻቸውን በማሳደግ ረዥም ዓመታትን በኖሩበት አካባቢ ያለው የአደጋ ስጋት የዘወትር የስጋት ምንጭ ሆኖ መቆየቱን ይናገራሉ። ይሄ ሳሎን፣ ያ ጓዳ፣ ምኝታ ቤት ወዲያ፣ ደግሞ ወዲያ ለች ሌላ ቤት። ይሄ ቤት ነበረ የበጎች ቤት፣ የልጆቹ ቤት ነበረ አዎ ዙንዲነበረ ይመጣል ታላይ ነው የሚመጣ ዘሎ ነው የሚመጣ እንጂ ውስጡ ቱለ ዘሎ ይመጣል ተዳልሁ ይ እንጨት የራሱ ፍራሹ የፍራሽ ነው ዛሬ ላይ የከተማ አስተዳደሩ ለአደጋ ተጋላጭ ለሆኑና ለሀገር ባለውለታዎች ባደረገው ድጋፍ የበፊት ምቾት አልባው መኖሪያቸው በአዲስ ተተክቶ በእፎይታ ስሜት ላይ እንደሆኑ ነግረውናል። በአደጋ ምክንያት ጉዳት የደረሰባቸው ባለቤታቸው አቶ ዳኘ ኃይለ ገብረኤልም የቀድሞውን በማስታወስ ይህንኑ አጋርተውናል አሁን ሰላም ኑሮ ተገኘና፣ እድሜ ለመንግስት፣ ይኸው አሁን እንዲህ ያለ ቤት ገባሁኝ። እግዚአብሔር ይመስገን። ስለቤቱ ስለደስታው ደስ ብሎኛል። እግዚአብሔር ይመስገን። በጣም በጣም በጣም ልዩነት አለው። በጣም ልዩነት አለው። በጣም በጣም ገነት ገነት መግባት ማለት ነው። በእውነቱ ከነበርንበት ደረጃ ይሄ ገነት ማለት ነው። ይሄ በጣም ጥሩ ነው። እድሜ ለመንግስት። በጣም ቆንጆ ነው። አቶ ግሩምም በለሚ የመኖሪያ መንደር ከተገነቡት ቤቶች መካከል ወደ አንዱ ተዘዋውሯል። ስጋት ነጻ፣ እንግዲህ አሁን እስታንዳርዱ ጠብቆ የተሰራ ቤት ነው ይሄኛው ደግሞ እንደዛ በፊት የሚነበራ ነው የአዲስ አበባ ከተማ አስተዳደር ከሚያከናውናቸው በርካታ ሰው ተኮር የልማት ፕሮጀክቶች መካከል መሰል ስራዎች ተጠቃሽ ናቸው በዚህ መነሻነት በክረምት በጎ ፍቃድ መርሃ ግብር የተገነቡ ከ1600 በላይ የመኖሪያ ቤቶች መስከረም 11 ቀን 2018 ዓ ም በአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አበቤ ተመርቀው ለማህበራዊ ችግር ተጋላጭ ለሆኑ ዜጎች መተላለፋቸው ይታወሳል የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ የክረምት የበጎ ፍቃድ ባህል እየሆነ መምጣቱን እና ለዚህ የሚተባበሩ የህብረተሰብ ክፍሎችን በነበረው የቤት ርክክብ ስነስርዓት ላይ ማመስገናቸው ይታወሳል። በጎ ፈቃደኝነት ስር እየሰደደ ባህል እየሆነ በመምጣቱ ማህበራዊ ኃላፊነትን መወጣት ጭምር እንደሆነ ያሳየች ከተማናት። ከተማችን በእናንተ ስም በዚህ ውስጥ የተባበሩትን ከጎደሏቸው የሰጡትን ወገኖቻቸውን ከኛ ጋር የረዱትን የከተማችንን በጎ ፈቃደኞች ባለሀብቶችን እጅግ አድርጌ ማመስገን እወዳለሁ።